ሰላም ጤና ይስጥልኝ! ውድ የኢቲ አርት ሚዲያ ቤተሰቦች በያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ ጤንነት፣ በጎነት ከናንተ ጋር ይሁን። ይህ ኢቲ አርት ሚዲያ ነው። ፕሮግራሙ ደግሞ ማዕዶት የጥያቄና መልስ ውድድር ነው። አብራችን ቆዩ። ብዙ የምታተርፉበትን ሀሳቦች አንስተን እንማማርበታለን። መልካም ቆይታ። ተመልሰን መጥተናል። ዛሬ እንደተለመደው ሁለት እንግዶች ወደዚህ መጥተዋል። የፍጻሜ ውድድር ባሉት የዛሬ ውድድር በእኔ በስተቀኝ በኩል አቡነ ቤተ እንኳን ደህና መጣችሁ። በእኔ በስተግራ በኩል ደግሞ እናያብ ስራ እንዴት ናቸው? እንኳን ደህና መጣችሁ። ዛሬ እንግዲህ የፍጻሜ ውድድር ማለት ይቻላል። በጣም ኃይለኛ ቡድን ነው ዛሬ የተገናኘው። መልካም እድል እንመኛለን። እሺ ከባለፈው ትንሽ ለየት ያሉ ሀሳቦች አሉ። ምንድናቸው? ሶስት ዙር ነው ያለው ይሄኛው ውድድር። የመጀመሪያው ዙር አጠቃላይ ያው ጠቅላላይ መጽሐፍ ቅዱስ ጥያቄዎች ናቸው። አምስት አምስት ናቸው ዳሽሙላ ነው። ሁለተኛው ያው ቤተክርስቲያንና እንዲሁም ደግሞ ኢትዮጵያ ነክ የሆኑ ሀሳቦች የሚነሱበት ነው። እሱም አምስት አምስት ጥያቄ ያለው ዳሽሙላ ነው። ሶስተኛው ደግሞ መለያው በምልክት መግለጽ። ግልጽ ነው፣ ግልጽ ነው። ስለዚህ መጀመር እንችላለን። መልካም እድል፣ መልካም እድል ብለናል። አብራችሁን ቆዩ። ስንመለስ ቀጥታ ወደ አንደኛው ዙር እንሄዳለን። መልካም ቆይታ። ተመልሰን መጥተናል። ከማን እንጀምር? ከእነሱ እንጀምር። ረፈድ ስላላችሁ እናንተ ማለት ነው። ከአንድ እስከ አስር እዚህ ጋር እስክሪኒያችሁ ላይ ጥያቄዎች አሉ። ከአንድ እስከ አስር ደስ ያላችሁን ቁጥር ጥሩ። ሶስት ቁጥር ጥያቄ፣ ቅዱስ ጳውሎስ ወደ ክርስትና የተመለሰው ከጌታችን መድኃኒታችን የሱስ ክርስቶስ እርገት በኋላ በስንተኛው ዓመት ነው? ሰዓት እንዳይድባችሁ ቶሎ እኛ ግን ሰባት ሰባት፣ መልስ፣ በስምንተኛው ዓመቱ ነው። አልተመለሰም። እ ቀጣይ እናንተ ናችሁ። ሰባት ሰባት። ቁጥር ጥያቄ ቁርባን ማለት ምን ማለት ነው? ቁርባን ማለት በብሉይ ኪዳን ከእህል የሚዘጋጅ ለእግዚአብሔር መስዋዕትነት የሚቀርብ ማለት ነው። በአዲስ ኪዳን ደግሞ የጌታችን ክቡር ስጋና ቅዱስ ደም ቁርባን ተብሎ ይጠራል። ከቃሉ ትርጉም አንጻር ከሆነ ከህብስት ከስንዴ የሚዘጋጅ ለእግዚአብሔር የሚዘጋጅ መስዋዕት ማለት ነው፣ መስዋዕት ማለት ነው። መልስ እናያለን። በሱርት ቋንቋ መባ ይባላል ስጦታ እንደ ማለት ነው። በትክክል ከነ ማብራሪያው ተመልሷል። በትክክል ተመልሷል። እናያብ ስራ ጥያቄ ቁጥር ሁለት ቤተ ክርስቲያን ስንት ባህሪያ አላት? ጥሯቸው። እሺ፣ አራት። እሺ። አቲ ኩላዊት፣ አለም አቀፋዊት፣ ቅድስት፣ ቅድስት። መልስ እና ያለን አራት ባህሪያ አላት። እነሱም የመጀመሪያው ቤተክርስቲያን አንዲት ነች። ቤተክርስቲያን ቅድስት ነች፣ ቤተክርስቲያን ኩላዊት ነች፣ እንዲሁም ቤተክርስቲያን ሐዋርያዊት ነች ተብሏል። በትክክል ተመልሰዋል። እሺ እና ቡ አንድ ቁጥር ጥያቄ ማርያም ፊደል የሚለውን ቃል የተናገሩት አባት ማን ናቸው ወይንም ማን ይባላሉ? አባ ሪያቆስ መልስ እናያለን። አባታችን አባ ጊዮርጊስ ዘጋስጫ። አልተመለሰም፣ አልተመለሰም። እሺ ና ስራ አራት ቁጥር ጥያቄ የእመቤታችን በዓላት ስንት ናቸው? ሰላሳ ሶስት መልስ እናያለን። ሰላ ሶስት ናቸው። በትክክል ተመልሷል። በትክክል ተመልሷል። ዘጠኝ ቁጥር ጥያቄ ምናሴ ማለት ምን ማለት ነው? ምናሴ ግምት፣ እንገምት። ደስ ያለ አማራጭ የለም፣ መገመት ብቻ ነው። ምናሴ ማለት ምናሴ እግዚአብሔር መለሰልኝ ማለት ነው። እግዚአብሔር መለሰልኝ ማለት ነው። እስቲ መልስ። ናይ ማስረሻ ማለት ነው ምናሴ ማለት አልተመለሰም። እነ ያብስራ ስድስት ቁጥር ጥያቄ የትንሣኤ ሁለተኛው ሳምንት ዳግም ትንሣኤ የሚባልበት ምክንያት ምንድን ነው? እሺ ዳግም ትንሣኤ የሚባልበት ምክንያት ለመቶ ሃያ ቤተሰብ ጌታችን መድኃኒታችን ኢየሱስ ክርስቶስ ድጋሚ የተገለጠበት ስለሆነ በተዘጋ ቤት ገብቶ ለሁሉም የተገለጠበት እለት ስለሆነ ዮሐንስ ምዕራፍ 20 ቁጥር 19 ላይ ነው። ተመልሷል። በትክክል ተመልሷል። እነ አቡ አስር አስር ቁጥር ጥያቄ መጽሐፈ ነገሥት በስንት ዋና ዋና ክፍሎች ይከፈላል? ማለት፣ መጽሐፈ ነገሥት ውስጡ ምዕራፉ ምናምን ነው በስንት መጽሐፈ ነገሥት በስንት ዋና ዋና ክፍሎች ይከፈላል? ሁለት አሉ። እንግዲህ መጽሐፈ ነገሥት ሲባል አንደኛ ነገሥት እና ሁለተኛ ነገሥት ክፍሎች ሲል ያው ክፍሎች ሲል ያው ውስጥ ያሉትን እንዴት እንዴት ልናቀ በአራት በአራት መልስ ኒያ በሶስት ዋና ዋና ክፍሎች ይከፈላል ይላል እንግዲህ ፕሮዱሰሮቻችን ያቀረቡልን ጥያቄ ነው አልተመለሰም ክፍሎቹን እንወቃቸው በዝርዝር እመልሰዋለን እሺ ስምንት ቁጥር በጨረቃ በከዋክብት ላይ ስልጣን የተሰጠው መልአክ ማን ይባላል ሰዓት እንዳሄድባችሁ ቅዱስ ራጉኤል፣ ቅዱስ ራጉኤል፣ መልስ እናያለን። ቅዱስ ሩፋኤል አልተመለሰም። አምስት ቁጥር ከትንሣኤ በኋላ እስከ ዳግም ትንሣኤ ያሉ የዕለታት ስያሜ ጥቀስ ወይንም ጥቀሽ። ከባድ ከባድ። ይደርሰን። ከትንሣኤ በኋላ ያሉ ከሰኞ እስከ አርብ ያሉትን ማለት ነው? አዎ ከትንሣኤ በኋላ ያሉ እስከ ዳግም ትንሣኤ ቀደም ተከተሉ እንትን ላንል እንችላለን። ዝም ብለን ችግር ሰኞ እንደዚህ ነው ወይ ማክሰኞ፣ አርብም እንደፈለክ በለው ችግር የለውም። አዳም አለ ማዕዶት አለ ከነቀኑ ብጠቅስልኝ ማለት ለምሳሌ ሰኞ፣ እሷን ፈሩኝ ሰኞ ማዕዶት፣ ማክሰኞ ግን አዳም እኮ ሐሙስ ይመስለኛል ማክሰኞ እንተኑ ለዘርዘረና ቀኑ አንቺም ዘርዘር አግሽ ከሰራች ማዶት አዳም አለ። አዳም ቅዱሳት አነስት አለ። ምንድን ነው ሌላ ቶማስ እና ምንድን ነው ሌላው አንዴ የረሱት አለ ይታወቀኛል። የሆነ ነገር ከሸራረፋችሁ ከሳታችሁ ግማሽ ነው የሚሆነ ነጥቡ፣ ስለሄዳችሁበት ማለት ነው አንድ አንድ አንድ። ስለዚህ መልስ ኒ ስ ያለኩ ግን እሱማ ጥያቄ እኮ ሁሉም እኮ ይታወቃል እኮ ለማሳሳት አይደል የሚሆነው። ቅዳሜ ቅዱሳት አንስት ነው። እሺ ከዛ በፊት አዳም አለ አርብ ዕለት። አይ ቲንክ ከዛ ሰኞ ማን ነው? ሐሙስ ምንድን ነው? ቶማስ ከእሮብ ምንድን ነው? ዙአንዱን እኒውእና ሱ ውሳኔውን እናያያለን። መልሱ እኔ ሰኞ ማዕዶት፣ ማክሰኞ ቶማስ፣ ረቡዕ አልአዛር፣ ሐሙስ አዳም፣ አርብ ቅዱስ ቤተክርስቲያን፣ ቅዳሜ ቅዱሳት አንስት፣ እሁድ ዳግማይ ትንሣኤ። ስለዚህ ግማሽ ነጥብ ከኋላ ዳኞቻችን ምን ትላላችሁ? ግማሽ ነጥብ አምስት መልሰን ማለት ነው። አምስት መልሳችኋል። ቀኖቹ ተዘራጥርጥርቅ ነበር እንደሚመጣ ይሄኛው ዙር አልቋል እንዳያችሁት። እንግዲህ ወቅታዊም እንዲሁም ደግሞ ትንሽ አሳሳች የሆኑ ሀሳቦችም አሉበት። አሳሳሽ ማለት ያው ጥያቄና መልስ ስለሆነ ማለት ነው። እንግዲህ አሁን ወደ ሁለተኛው ዙር እንሄዳለን። ሁለተኛው ዙር ስንመለስ በመጽሐፍ ቅዱስ እንዲሁም በቤተክርስቲያን ታሪክ ኢትዮጵያ ነክ የሆኑ ሀሳቦች የሚነሱበት ነው። አሁንም አብራችሁን ቆዩ። ተመልሰምትናል ሁለተኛው ዙር ላይ እንገኛለን። ሁለተኛው ዙር ቅድም እንዳልኳችሁ በቤተክርስቲያን ክርስቲያን እንዲሁም ደግሞ ኢትዮጵያ ነክ የሆኑ ሀሳቦች የሚነሱበት ዙር ነው። ቅድም እና ያፍ ስራ ጀምራችኋል። አሁን ደግሞ ወደ ነ አቡና ቤተ ከአንድ እስከ አስር ደስ ያላችሁን ቁጥር ጥሩ። ሰባት ቁጥር ፍጹም ትባላለች። ሰባት ቁጥር ጥያቄ በንግስት ሌኒ አማካኝነት የተጀመረው የመስቀል ቁፋሮ መቼ ተጀምሮ መቼ ከተቀበረበት ወጣ? እንደዚህ እሺ፣ ያው መስከረም 16 ነው። መስከረም እኮ ጀምሮ መጋቢት አስር ታገኝ። እሺ መስከረም 16 ተጀምሮ መጋቢት አስር ወጣ የሚለው ሀሳብ ነው። መልስ እናያለን። መስከረም 16 መጋቢት አስር ተገኘ። በትክክል ተመልሰዋል። ብዙ ጊዜ በቤክሲያናችን እንግዲህ መስከረም 16 መስቀሉ የተገኘበት ተደርጎ አንዳንድ የሚታሰቡ ሀሳቦች አሉ። የመስቀል ቁፋሮ የተጀመረበት ነው። መጋቢት አስር ደግሞ መስቀሉ የተገኘበት ዕለት ነው። ይህንን በዚሁ አጋጣሚ እንግዲህ እንድትገነዘቡ እንፈልጋለን እና ያብስራ ስድስት ቁጥር ጥያቄ አጼ ካሌብ ንግስናቸውን ለልጃቸው ለአጼ ገብረ መስቀል ካስረከቡ በኋላ በምናኔ የኖሩበት ገዳም ምን ይባላል? ጥሩ ያኒት አቀረቀሽ ይለፋችሁ። እሺ፣ መልስ እናያለን። አባ ጴንጥሊዮን ገዳም ይባላል። አልተመለሰም፣ አልተመለሰም። እሺ ሁለት ሁለት ቁጥር አቡነ ተክለ ሃይማኖት በጸሎት ብዛት እግራቸው ተቆርጦ ሰባት ዓመት በአንድ እግራቸው የቆሙት የጸለዩበት ቦታ የት ነው? ትክክለኛ ስም ነው መመለስ ያለበት። ደብረ ሊባኖስ ደብረ ደብረ ሊባኖስ ውስጥ። መልስ እናያለን። ደብረ አስቦ ደብረ አሰቦት ሌላ ቦታ ነው። አሰቦት የሚባል ደብረ ሊባኖስ አካባቢ በትክክለኛ እንትን የፈለግኩት ደብረ አስቦ። አሰቦት ማለት ወደ ሀረር ስትሄዱ አሰቦት ገዳሚ የሚባል አለ። ግማሽ ነጥብ ነው የምሰጣችሁ። ለምን እንደሆነ ታውቃለህ? ደብረ አሰቦት ሌላ ቦታ ነው። ደግሞ ይሄ እንደሚመጣ ስላወቅኩኝ መጀመሪያ ላይ ትክክለኛ ሰው ነው የምፈልገው። ወደ ያኔ አራት ቁጥር ጥያቄ በቅዳሴ ሰዓት ንፍቀ ዲያቆኑ የቅዱስ ጳውሎስን መልእክት ሲያነብ ፊቱን ወዴት አዙሮ ነው? ቀጥተኛ መልስ፣ ሰዓት እንደሄድባችሁ። ወደ ሰሜን። መልስ እናያለን። ወደ ሰሜን፣ በትክክል ተመልሷል። እሺ ናቡ አንድ ቁጥር በአንድ ቤተክርስቲያን ሁለት ቄስና ሁለት ወይ ደግሞ ቀሳውስት እና ሶስት ዲያቆናት ብቻ ቢቀድሱ በቂ ነው በማለት የደነገገው ንጉስ ማን ይባላል? እንዳልተሳሰብ ተስፋ አደርጋለሁ። አጼ ቴድሮስ አጼ ቴድሮስ። መልስ እናያለን። አጼ ቴድሮስ ወይንም የቋራው። በትክክል ተመልሷል። እሺ ያኔትና አምስት ቁጥር ጥያቄ ጻድቁ አባታችን አቡነ አረጋዊ በስንት ዓመተ ምሕረት ወደ ኢትዮጵያ ገቡ? ሰዓት እንዳሄደባችሁ ፍረሩ። አንዱን ዓመተ ምህረት ወደቁበት። መልስ ነው ያለን፣ በ480 ዓመተ ምህረት ማ ኢትዮጵያ ጃንደረባ። እሺ፣ አልተመለሰም። ሦስት ቁጥር በግዝ መምህር ካለን፣ በዕብራይስጥ ዳሽ እንላለን መምህር መምህር ካለ መምህር ቃሉ እራሱ በብራይስጥኛ ማለት ነው። በግዕዝ መምህር ካለ መምህርን በብራይስጥ ዳሽን እንላለን። እሺ ረቡኒ ወይንም እሺ እንግዲህ ፈተነችው። አበባዋ ተፈጥሯዊ ነች ወይስ ሰው ሰራሽ ነች የሚለውን ፈተነው ነበር። እርሱ ደሞ በመስታወት አስቀምጣ የጥበቡን ብዛት በዛው አሳይቷታል። እንመልስ እናያለን። በእንቆቅልሽ ነበር በምን ነበር የሚለውን ነው ትክክለኛ የፈተነችበት ጥያቄ። አንደኛ ነገስት ምዕራፍ አስር ቁጥር አንድ ላይ ግን ቃሉ መጥራት ስላለባችሁ እናንተም ግማሽ ነጥብ እንሰጣቸዋለን ማለት ነው። ግማሽ ነጥብ ወደ እናንተ አስር ድጓ ማለት ምን ማለት ነው በስንት አርዕስት ተከፍሏል ድጓ ማለት ምን ማለት ነው በስንት አርዕስት ተከፍሏል የዝማሬ መስዋዕት ማለት ነው። ግምት ነው እንግዲህ፣ የዝማሬ መስዋዕት ማለት ነው። በስንት አርዕስት ተከፍሏል? ሁለት መልስ ነው ያለው ቁጥር። የራሴን ግምት ላስቀምጥ፣ ብኳ እግዚአብሔርን ከምናመሰግንባቸው መንገዶች አንዱ ነው። በስንት አርዕስት ተከፍሏል? አርዕስት ማለት የሚቀርብበት መንገድ ነው። እኔ ጥያቄው ነው፣ በስንት አርዕስት ተከፍሏል ይላል። እኔ የተሰጠኝ ነው፣ ሁለት ይሻላል ጥሩ በቃ የሆነ ቁጥር ጥሩ። እኔ በአስር አልኩ እሷ በሁለት አለች። በአስራ ሁለት እናድርግ ተስማሙ። መልስ እኔ ስብስብ ማለት ነው በሀያ ሁለት አርዕስት ይከፈላል። አልተመለሰም። ስብስብ ማለት ነው በሀያ ሁለት አርዕስት ይከፈላል። ውስጡ ያለው ይዘት ምንድነው? ምንድነው እናደርግበት የሚለው ነገር ቅድም በተመለሰው መንገድ ነው ግን ቃሉ በዚህ መንገድ ስለሆነ እሺ ጌታ ሲወለድ የነበሩት የእስራኤል እና የኢትዮጵያ ነገስታት እነማን ነበሩ ሁለት መልስ ነው ያለው የእስራኤል አውግስቶስ ቄሳር እሺ አውግስቶስ ቄሳር የኢትዮጵያ እሺ መልስ እኔ ሄሮድስና ሄሮድስና ንጉስ ባዚን ይህንን ማቴዎስ ምዕራፍ 2 ቁጥር 1 ላይ እናገኛለን። አልተመለሰም። የዚህ ዙር ውድድር ይህንን ይመስላል። ቀጣይ ወደሚለዩበት ውድድር እንሄዳለን። በምልክት መግለጽ። አብራችሁን ቆዩ። ተመልሰ መተናል። አሁን የምንገኘው ሶስተኛው ዙር ውድድር ላይ ልንገባ ነው። ሶስተኛው ዙር በምልክት መግለጽ ከእናንተ ማን ያስረዳ? አንተ ታስረዳለህ። አንቺ ትመልሻለሽ። ከእናንተስ አንቺ ታስረጃ። አንቺ ትመልሻለሽ። ቅድም እናንተ ጀመራችሁ፣ ከዛ ሁለተኛ እነሱ ጀመሩ አይደል? ሁለተኛ እናንተ ጀመራችሁ። ስለዚህ አሁን ተራው እናንተ ናችሁ ማለት ነው። እናንተስ ከዛ አረፍ ትሉናላችሁ እዚህ ጋር አሁን የምንገኘው በምልክት መግለጽ ላይ እንገኛለን። እንግዲህ ቅድሚያ እነ ያኔትና ያብስራ ጀምረው ከዛ በኋላ ደግሞ አቡና ቤተ አሁን ደግሞ ተራው ያኔትና ያብስራ ይሆናሉ ማለት ነው። ቀጥታ የምንገባው በምልክት ወደ መግለጽ ወደ እንሄዳለን። እስክሪኑ ላይ ከአንድ እስከ አስር ቁጥሮች አሉ። ከአንድ እስከ አምስት ወይ ከስድስት እስከ አስር ከአንድ እስከ አምስት እሺ ባለፈው በነበረው ውድድር ላይ ሀሳቦች መጥተው ሰከንድ ትንሽ አጠር ብሏል፣ ስለተባለ ሰከንድ ጨምረን 25 ሰከንዱን ወደ ሰላሳ ሰከንድ ከፍ አድርገነዋል። በሰላሳ ሰከንድ ውስጥ እሷ የምታስረዳሽ ነገር ደጋግመሽ መሞከር ትችላለሽ። አንቺ ቃላት ማውጣት አይፈቀድም፣ አንቺ ግን እንደልብሽ ትችላለሽ። ከኋላ ነጥብ ይያዝልናል ማለት ነው። ዝግጁ ነሽ? ዝግጁ ነሽ? መጀመር ትችያለሽ። ቁርባን፣ ስጋው ደግሞ ቁርባን፣ ደርሰሽበታል። በሌሎች ቃላቶች ሚስጥረ ቁርባን፣ ሚስጥረ ቁርባን በትክክል ተመልሷል። ሚስጥረ ቁርባን እንዴት ነሽ? መጀመሪያ ባላሽ ቆለዋል። እሺ፣ ጸሎት፣ ስግደት፣ የጸሎት መጽሐፍ፣ ውዳሴ ማርያም፣ መዝሙረ ዳዊት፣ መዝገበ ጸሎት፣ መዝገበ ጸሎት በትክክል ተመልሰዋል። አዎ፣ ሌሎች አልተቻሉም። በትክክል ተመልሰዋል። እሺ እግር እግር ማጠብ እጽባት እግር ጸሎተ ሐሙስ ጉልባን ጉልባን በትክክል ተመልሰዋል። እሺ አይ ጸሎታ ሙስ መሆኑን በእግር ማጠብ አሳየች። ከዛ በኋላ ጥሩ እሺ መጻፍ ሰሌዳ በትክክል ተመልሷል። ጥያቄያቸው ጨርሳቸዋል። የአኔትና የአብስራ እንግዲህ የጠየቁትን በሚገርም ሁኔታ በሚለው ሙሉ መልሰውታል ማለት ነው። ቀጣይ ወደነ ቤትና አቡ እንሄዳለን። አሁንም አብራችሁን ቆዩ። ተመልሰ መጥተናል። አሁን በሁለተኛው ዙር ደግሞ በአቡና ቤተ ሰዓት ነው የምንገኘው ማለት ነው። አምስት ጥያቄዎች አሉ። ከስድስት እስከ አስር እንደፈለግ እንዲህ እንዲህ ብለህ ተወራጅተህ እንትን ማለት ይቻላል። አንቺ ደግሞ እሱ ልክ ሲደርስ ቃላቶችን እዛው እየደጋገምሽ ያ እንደዛ እናደርጋለን ማለት ነው። ወደ ውድድሩ ነው ሄዳ። ዝግጁ ነህ? መጀመር ይቻላል ሰባት ስላሴ ሰባት ያቆን ቄስ ጳጳስ ፓትሪያርክ ጳጳሳት ስጡሮ አካባቢ ላይ በደንብ ምዕመን ሳት ሳት ሰባት አሳየሽ። ሚስጥራቱን አሳይሻል። ሚስጥራቱ ላይ አሳይጎ እሱ እንዲህ ሲደጋግምልሽ እዛው ጋር አሁን ሚስጥረ ክህነት ነው፣ መልሶ ሚስጥረ ክህነት እና እዛው ጋር እንትን በይ። ክህነቱ ብቻ ነው የቀረው ማለት። እሺ፣ እሺ አባታችን እግዚኦ ማርነ እግ ማርያም ማርያም በትክክል ተመልሶ መላእክት ኢየሱስ ክርስቶስ ስቅለት መስቀል ስቅለቱ

ተመልሰበትን መጥተናል። እንግዲህ ደስ የሚል ሁኔታ የዛሬ ውድድር ከበድ ያለ ነው። እንግዲህ የፍጻሜ ውድድር በሉት። እንግዲህ በጣም ደስ የሚል ቆይታ ነበር። ያደግ ነው ቀጣይ ወደ ፍጻሜ የሚንደረደረው ቡድን እንግዲህ ተለይቷል ማለት ነው። እጅግ ደስ የሚል ቆይታ ነበር። እንዴ ነበር፣ ጥሩ ነበር። አሳሳሽ ነው ትንሽ እንዴ ነበር። ባለፈው ሙሉ አንድ እርሳቱም ነበር፣ እነሱ ሙሉ ነበር። እናንተ ደግሞ ጥያቄው ላይ ተጨምሮ ምናምን ኃይለኛ ደርቢ ነበር። በጣም ለዛ ነበር የውስጥ የፍጻሜ ውድድር ያለው እንግዲህ በዛሬ ውድድር ቤተ እና አቡ ከ75 ነጥብ 35 ነጥብ አመታችኋል ያኔትና የአፍስራ ከ75 ነጥብ መጨረሻ ላይ ብቻ ወደ ከኋላ ተነስታችሁ ተንደርድራችሁ 47 ነጥብ 5 አመታችኋል ወደ ቀጣይ ዙር አልፋችኋል ማለት ነው ወደ አራት ውስጥ ገብታችኋል ወደ ፍጻሜ ለማድረስ በፋሲካ ማግስት በሚደረገው የፍጻሜ ውድድር ላይ እንግዲህ ለማለፍ ቀጣይ ውድድር ይጠብቃችኋል ማለት ነው። በዚሁ በርቱ እንላለን። አቡና ቤተ ጥሩ ፍክር አድርጋችኋል። በጣም ይሄ እንግዲህ ያው ጥያቄ ሲመጣ ለማሳሳት ስለሆነ ትንሽ ያው ስታችኋል፣ ግን ባዶ እጃችሁ እንዳትሄዱ በጣም ወዶ መጽሐፍ አለ። የፀሐይ ከተማ በዶክተር መስከረም ልጅ ሳይ የተጻፈ መጽሐፍ እሱን እንደ ስጦታ አበርክትላችኋለሁ። ለነበረን ጊዜ እጅግ አድርገን እናመሰግናለን። እንደተማራችሁበት እንደ ጥሩ አሳብ፣ ጥሩ እውቀት እንዳገኛችሁበት ተስፋ እናደረጋለን። በቀጣይ ፕሮግራም እንግዲህ ወደ ፍጻሜ የሚያልፉትን ይዘን የምንቀርብ ይሆናል ማለት ነው። በቀጣ ስርጭት እጅግ በትልቅ ፕሮግራም የሚካሄደውን የፍጻሜ ውድድር ከወዲሁ ቀጠሯችሁን ያዝ እንድታደረጉ እነግራለን ማለት ነው። እኔ ምናልበንቲ ከመላው የኢቲ አርት ሚዲያ ስቱዲዮ ባለሙያዎች ጋር ከእናንተ ጋር ቆይታ አድርገን ነበር። ያን የተናያፍ ስራ በቀጣይ እንገናኛለን። እስከ ቀጣይ ሳምንት ድረስ ቸር እን ሰንብት